መድን ሳይጠበቅ ነጥብ ሲጥል አጼዎቹ በአሸናፊነት ሲቀጥሉ ፈረሰኞቹ በድል ተርበዋል። ዘገባው የመላኩ ወልደሰንበት ነው። ትናንት ጅማሮን ባደረገው የ ሀያ ሁለተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ሁለቱ የአዲስ አበባ ክለቦች ከድል ጋር ሳይገናኙ ቀርተዋል። መሪው ኢትዮጵያ መድን ሳይጠበቅ በሊጉ ግርጌ ላይ በሚገኘው ወልዋሎ አዲግራት ዩኒቨርሲቲ ነጥብ ሲጥል፣ ፈረሰኞቹ ከአጼዎቹ ጋር ባደረጉ ጨዋታ ድልን እንደተራቡ የቀጠሉበትን ውጤት አስመዝግቧል። አጼዎቹ በበኩላቸው ሶስተኛ ተከታታይ ድላቸውን ለመጀመሪያ ጊዜ ማግኘት ይችለዋል። ቀን ዘጠኝ ሰዓት ላይ የተደረገው የቅዱስ ጊዮርጊስና ፋሲል ከተማ ጨዋታ በአጼዎቹ ሁለት ለአንድ አሸናፊነት ሲጠናቀቅ ምሽት 12 ሰዓት ላይ የጀመረው የኢትዮጵያ መድንና ውልዋሎ አዲግራት ጨዋታ ደግሞ አንድ ለአንድ በሆናቸው ውጤት ተፈጽሟል። በትናንቱ መርሃ ግብር በተለይም የመሪው ኢትዮጵያ መድን ነጥብ በመጣል በጥቂቶቹ እንጂ በብዙዎቹ ዘንድ የተጠበቀ አልነበርም። በሊጉ አናትና ግርጌ ላይ የሚገኙት ሁለቱ ቡድኖች ያደረጉት ጨዋታ ብርቱ የመሸናነፍ ፉክክር የተደረገበት ነበር። ውልዋሎ አዲግራት በጨዋታው ቀድሞ የፍጹም ቅጣት ምት ጎል ማስቆጠሩ የጨዋታ ግንባታ ከፍ እንዲል አድርገውትም ነበር። ከጎሉ መቆጠር በኋላ ብዙዎቹ ልጅ ይሮጣል እንጂ በሚል መድን የጨዋታው አሸናፊ እንደሚሆን አልተጠራጠሩ ነበር። ቅድመ ግምት እውን ለማድረግ ኢትዮጵያ መድንም ከፍተኛ ጥረትን አድርጓል። ይሁን እንጂ ያቻ እንጂ የአሸናፊነት ጎል ማስቆጠር ሳይችል ቀርቶ በአንዳቻ ውጤት ጨዋታው ሊጠናቀቅ ችሏል። ውጤቱን ተከትሎ ኢትዮጵያ መድን ከተከታዮቹ ጋር የነበረውን የስምንት ነጥብ ልዩነት ባለበት ሊያስቀጥል አሊያም ሊያሳፋ ሳይችል ቀርቷል። ወልዋሉ አዲግራት ዩኒቨርሲቲ በአንጻሩ በደረጃው ላይ ባይሆንም የሊግ ቆይታ እድሜው ያራዘመ ተጨማሪ አንድ ነጥብ ማግኘት ችሏል። ቀን ዘጠኝ ሰዓት ላይ የተደረገው የሁለቱ ሻምፒዮኖች ተጠባቂ ጨዋታ አጼዎቹ በአንጋፋ አጥቂያቸው ጌታነ ከበደ ሁለት ጎሎች አሸናፊነት ሊጠናቀቅም በቅቷል። ጌታነ ሁለቱን ጎሎች ከእረፍት በፊት ማስቆጠርም ችሏል። ፈረሰኞቹ ከእረፍት በኋላ በሀምሳ ሁለተኛው ደቂቃ በአብርሃም ጌታቸው ጎል ልዩነት ማጥበብና የጨዋታውን የበላይነት ለመቆጣጠርም ችለው ነበር። ነገር ግን ተጨማሪ ጎል ማስቆጠር ሳይችሉ ቀርቷል። ለሰባተኛ ጊዜም ከድል ጋር ሳይገናኙ የድል ረሃብ እንደያዛቸው ቀጥ ተከትሏል የፕሪሚየር ሊግ የእርስ በርስ ግንኙነት የበላይነትና ና እንዲሁም በአጼዎቹ ተወስዶባቸዋል። ሁለቱ ቡድኖች በአስራ ስድስት ጊዜ የፕሪሚየር ሊግ ግንኙነት እኩል ሰባት ጊዜ ተሸናንፏል። ትናንት ግን ፋሲል ከተማዎች ለስምንተኛ ጊዜ በማሸነፍ የበላይ መሆን ችሏል። ለፋሲል ከተማዎች የትናንቱ ጨዋታ ድል ታዲያ ያስገኛላቸው ይህም ብቻ አልነበረም። ፋሲል ከተማዎች እስከ ትናንቱ ጨዋታ ድረስ በሁለት ሺ አስራ ሰባት የውድድር ዘመን በፕሪሚየር ሊጉ ከሁለት ጊዜ በላይ በተከታታይ ጨዋታዎችን አሸንፎ አያውቁም። ትናንት ግን ለመጀመሪያ ጊዜ ሶስተኛ ተከታታይ ድላቸውን ማስመዝገብ ችለዋል። ይህም ዘንድሮው ወጣ አቋም ማሳየት ላልቻለው የአሰልጣኙ ውበቱ አባተ ስብስብ ትልቅ መነቃቃትንና በራስ መተማመንን የፈጠረ ሆኗል ተብሏል። በሊጉ የደረጃ ሰንጠረዥ ቅዱስ ጊዮርጊስን በልጠው እንዲቀመጡም አድርጓቸዋል።